የሰናፍጭ ቅንጣት ማለት ይቺ ነች፣ ንቅ ጉድለት የሌለባት። አጋንንት እንኳን ያምናሉ። አለማመን ከአጋንንትም ማነስ ነው። ግን ትክክለኛውን ማመን ቅዱስ መጽሐፍ እንዲህ ያለ ነው፣ ለሁለት የሚከፍለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ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 የጸሎታቸውን በረከት በመተማመን የቅዱስ ቤተ ክርስቲያን የቅዱስ መስቀሉን አጋዥነት ከፊት እያደረግን የዕለቱን ትምህርት መማር ማስተማር እንጀምራለን። ለትምህርታችን መግቢያ ርዕስ እንዲሆነን አባታችን ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በላከው መልእክቱ ላይ መነሻ አድርገን እንነጋገራለን። ዕብራውያን ምዕራፍ 11 ቁጥር 33 ላይ እንደሚል ቃል እናገኛለን። እነርሱ ግን በእምነት መንግሥታትን ድል ነሡ። እነርሱ ግን በእምነት መንግሥታትን ድል ነሡ፣ ጽድቅንም አደረጉ፣ የተሰጠውን የተስፋ ቃል አገኙ ይላል። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የተናገረ መግቢያችንም ላይ ለማንሳት እንደሞከርነው ብርሃነ ዓለም የተባለ ቅዱስ ጳውሎስ ነው። ይህን ቅዱስ ጳውሎስ ሊቃውንት አስራ ሦስተኛ ሐዋርያ እያሉ ይጠሩታል። ቅድስት ቤተ ክርስቲያን በሁለት ሕይወቱ ታውቀዋለች። ይህንን ቅዱስ አስቀድሞ ወደ ክርስትና ከመጠራቱ በፊት ክርስቲያኖችን በማሳደድ ይታወቅ የነበረ ሰው ነው። እና ያን ጊዜ በዘመኑ ሊቅ ከነበረ ገማሊያል ከሚባል ሊቅ የዘመኑን እውቀት ከነትርጓሚያቸው ትርጓሚያቸው ያጠና ስለነበረ ለመንግስት ሹምነትም የበቃ ሰው ነበረ። ቅዱስ ጳውሎስ በሳውልነት እያለ በመንግስት ድርሻ ወይም በመንግስት የስልጣን እርከን ውስጥ በሶስት ኃላፊነት ውስጥ የቆየ ሰው ነው። የመጀመሪያ እንደ ጠበቃ አድርገው ሾመውት ነበረ። ያን ጊዜ ክርስቲያኖችን እያሰቃዩ ክርስቲያኖች ምን ያህል የመክሰስ ህግ እንኳን ባይኖራቸው መብት ባይኖራቸው፣ ግን ያን ጊዜ እነሱን የሚያሰቃዩቸውን ሰዎች በተለያየ ጥፋት ወደ ሸንጎ ሲቀርቡ እርሱ ጠበቃ ሆኖላቸው ያስፈታቸው ነበረ እና ከዚህም ደግሞ በዘለለ ምን ያደርጉ ነበረ? ሁለተኛ ያደርገ የነበረው ይሄ የጥብቅና ወቅቱን ከጨረሰ በኋላ ከሳሽ ሆኖ እንደ አቃቤ ህግ ሆኖ በዛ በሸንጎ ላይ አንድ አመት ከስምንት ወር ያህል አገልግሏል። ክርስቲያኖችን በመክሰስ ይልቁንም ቢቻለው በማሳሰር ባይሆንለት ግን በማስገረፍ ብዙዎችን ምን ያደርግ ነበረ? በደል፣ ጥፋት ይሰራ ነበር። ይህንን ስራ ይበጅ ብለውት ምን አድርገውታል? መጨረሻ ላይ የሸንጎ አላፊ አድርገውት አገልግሎታል። እንግዲህ ቅዱስ እስጢፋኖስ በዝርወት ያን ጊዜ ቅዱስ እስጢፋኖስ ካረፈ በኋላ ዝርወት ተከሰተ። ክርስቲያኖች በአንድነት የነበሩ በህብረት ሆኖው ያመሰግኑ፣ ይቆርቡ፣ ይማሩ በቤተ ክርስቲያን ሱታፊ ያደርጉ የነበሩ ክርስቲያኖች ሲበተኑ ፔላ በምትባል ቦታ ላይ ተቀምጠው ነበረ። ዛሬ የእኛን ሰንበት ትምህርት ቤት እንዳለ እንዳጋጠመ አይነት እርሱ ምን ያደርጉ ነበረ? ፔላ በምትባል ቦታ ላይ ተቀምጠው ሳለ ይህ ሳውል እነዚህን ሰዎች ሄዱ አሳስሮ በሸንጎ ፊት አቁሞ ወደ ቤተ ክርስቲያን ህብረት እንዳይጨመሩ ደግሞም ባሉበት በይሁዲነት እንዲመለሱ አደረገ። ይሄንን ይበጅ ስላሉት ያን ጊዜ እስራኤልን ይመራ ከነበረ ሮማዊ ደብዳቤ አጽፎ ወዴት ጉዞ አደረገ ይላል። አሁን ሶሪያ የምትባለው ያን ጊዜ ደማስከስ እየተባለች በምትጠራ ትንሽዬ ከተማ ክርስቲያኖች ተጠለው ስለነበር እነሱን ለማሰር ወደዛ ሲሄድ እግዚአብሔር ግን በልዩ አጠራሩ በተሰጥሞ ብርሃን ጠራው ይላል። የውጫዊ አይን ቢደፈንም የውሳጣዊ አይነ ልቦናው በርቶለት ከክርስቶስ ጋር ተነጋግሮ ክርስትናን ተቀብሎ ወደ አናንያ ወርዶ ደግሞ ከጴጥሮስና ከዮሐንስ ሦስት ሳምንትን ያህል እውቀትን ካገኘ በኋላ ለቤተ ክርስቲያን ደጀን ሆኖ መጣ ይላል። አሳዳጅ የነበረ ብዙዎችን ለሞት፣ ለግርፋት፣ ለእስራት ያበቃ የነበረ ይህ ሳውል ኋላ ግን ምን ሆነ ይላል። አንተ ምርጥ ቃይ ትሆናለ። ካሁን በኋላ ሰውን የምታሳድድ አይሆንም ይልቁንም አጋንንትን አሳደ ደግሞ ኅብረትን የምትጨምር ትሆናለ ተብሎ ተጠረ ይላል። እና በአዲስ ኪዳን ከተገኙ 27 መጽሐፍት ወይም 35 ከምንላቸው በመጽሐፍ ከታተሙት 27ቱ ደግሞ በቁጥር ከ35ቱ 14ቱን የሚያህል መልእክታት ለመጽሐፍ የበቃ ነው። ልብ በሉ። ዝርወታችን ቅድምም ስንመጣ ዝርወታችን ምናልባትም እንደ ቅዱስ ጳውሎስ ያለ ሰው ከመካከል እግዚአብሔር ሊያስነሳ ይሆናል ዝርው ያደረገ። የተበተንበት ብዙ ምክንያት ሊኖረን ይችላል። ቅዱስ ጳውሎስ ያ ሁሉ ቅዱስ እስጢፋኖስን ያህል ያለ ቀዳሜ ሰማየት ለመባል የበቃ በሃይማኖትም በምግባርም ብዙዎችን እርሱን እያዩ ክርስቲያኖች የሆኑ ነበር የተባለለት ጻድቅና ከአንደበቱ አሰት ያልተገኘበት ቅዱስ እስጢፋኖስ ሰማዕት በሆነበት በእርሱ ደም ላይ ቅዱስ ጳውሎስ ያህል ደግሞ ታላቅ አባት ተተከለለት። ሊቁ ጠርጡሊያኖስ ሲናገር የክርስቲያኖች ይልቁንም የሰማዕታት ደም ለቤተ ክርስቲያን ምርጥ ዘር ነው ይላል። ለቤተ ክርስቲያን ምን ዘር ነው? ምርጥ ዘር ነው። የቅዱስ እስጢፋኖስ ያቺ የሰማዕትነት ደሙ ቅዱስ ጳውሎስን ያለ ታላቅ አባትና ሊቅ 14 መልእክታትን ለመጻፍ ሶስት አብይ ጉዞዎችን ለማድረግ የበቃ በአንድ ቀን ስብከቱ ከ3800 በላይ ክርስቲያኖችን ወደ ቤተ ክርስቲያን የመለሰ አንድ ክፍለ ከተማ ብለን በጊዜው የምንጠራውን ያለ ሕዝብ ለቤተ ክርስቲያን እብረት አድርጎ የደመረላትን ታላቅ አባት አስነሳ እና ካደረጋቸው ጉዞዎቹ መካከል ሁለተኛው ጉዞ የተደረገችው ወደዚህ አሁን ወደ አነሳናት ያን ጊዜ አይሁዲዎች ወይም ይሁዲዎች ቅዱስ ጳውሎስን እጅግ ጠልተውት ስለነበረ ከሃይማኖታቸው ወጥተው ወደሚጠሉት ሃይማኖት ገብቶ ስለነበረ ለእነርሱ ደብዳቤ መጻፍ አስፈልጎት ነበረ እና ይህንን ሲጽፍ የእብራውያንን መልእክት የጻፈው ዳይሬክትሊ ለእነርሱ ነበር የነጻፈው። ውስጡ ስታነቡት ወደ 12 የሚያህል አንኳር ነጥቦች ያለው ሰፋ ያለ መጽሐፍ ነው። የዕብራዊ መጽሐፍ ላይ ይህን ዕብራውያን መልእክቱን ሲጽፍልን ምዕራፍ 11 ዘረዘረልን። ከላይ ጀምሮ ነገሥታት እንዴት በእምነት ከእግዚአብሔር ጋር በመሆናቸው ዘመናቸውን እንዴት አድርገው እንዳሳለፉ ክርስቲያኖችን እንዴት በሃይማኖት እንዳጸኑ እስራኤላውያን በዝርወት ዓለም እንኳን እያሉ ብዙዎች እዛ በነበሩበት ቦታ ወደ እነሱ ቤተ ክርስቲያን ወደ እነሱ እብረት ለመደመር ይሄዱበት የነበረውን ነገር ዘረዘረ። ዘረዘረና ደግሞ ስለ እነባርቅ እንዳልነግራችሁ ጊዜ ያሰኛል። ኋላም እንዲህ አላቸው፣ እንግዲህስ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶንና ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክላችሁ ጊዜ ያጥረኛል። አሁን የነገርኳችሁ ጥቂቶች ናቸው አለ። በዘመኑ እግዚአብሔርን አምኖ የወደቀ የለም። እግዚአብሔርን ይዞ እምነቱ ያልጸናለት የለም። እግዚአብሔርን ይዞ በሞትና በአውሎ ነፋስ በወጀብ መካከል በውሃ ውስጥም ተራምዶ እግዚአብሔር የተስፋውን ቃል ያልሰጠው ሰው የለም። ስለዚህም አለ እንዲህ አላቸው፣ እነርሱ ግን በእምነት መንግሥታትን ድል ነሡ አለ። ልብ በሉ። ነገስታት እነዚህ ነገስታትን ድል የነሱት ምናምንት የሚባሉ የነበሩ በዘመናቸው እነዚህማ ሰዎች እንኳን አይደሉም። አይደለም መንግስትን ያህል ነገር ሊነቀንቁ አይደለም፣ ሥርዓተ መንግስትን አፍርሰው የራሳቸውን ሀሳብ ሊጭኑ፣ ቤታቸውን እንኳን ማስተዳደር የማይችሉ ኢምንት የተባሉትን እግዚአብሔር ከመሬት አንስቶ፣ ከአመድ ከትቢያ አንስቶ ነገስታትን ድል አደረጉ። ደግሞ ይህን ምን ሲያደርጉ አለ ጽድቅን እያደረጉ ነበር። እንዲያው አይደለም ጽድቅ ማለት እውነት ስለሆነች እና ይሄንን አትናቴዎስ የተባለ ቤተክርስቲያን ሊቅ ይሄንን በፈታበት አንቀጹ ሲናገር እምነትን በሁለት ነገር ያብራራታል። ልብ በሉ በሁለት ነገር ያብራራታል። ማለት ምን ማለት መሰላችሁ? እምነት የሚለውን ቃል አሁን እዚህ ውስጥ የማያምን ሰው የለም። እውነት ለመናገር ሰው ሆኖ እምነት የሌለው ሰው የለም። የመጀመሪያው እንዴት ብለን እንዳነሳን እንደሆነ ሰው አሁን ለምሳሌ እኔ እምነት የለኝም ብሎ ፓጋን የሚሆን ሰው አለ እኔ እግዚአብሔርን አላምንም የሚል ሰው ማለት ነው። እግዚአብሔርን አላምንም የሚል እምነት ይዟል ማለት ነው። ሰው ሳያምን መኖር አይችልም። ግን ትክክለኛውን ማመን ቅዱስ መጽሐፍ እንዲህ ያለ ነው ለሁለት የሚከፍለው የመጀመሪያው የአጋንንት እምነት አለ። አጋንንት እንኳን ያምናሉ። አለማመን ከአጋንንትም ማነስ ነው። አለማም እግዚአብሔር የለም ማለት በእውነት ለወቱ ሰዋት ክብር ይግባውና አለምን ካለመኖር ወደ መኖር ያመጣ ሁላችንን ከኢምንት ወደ ምንት ያስገኘ ጨለማና ብርሃን የሚባሉ አዲስ ስነ ፍጥረታት ያስገኘን እግዚአብሔር የለም ብሎ ማመን ከዲያብሎስ እንኳን ምን ማለት ነው? ማነስ ነው። ቅዱስ መጽሐፍ እንዲህ ነው የሚለን፣ ልብ በሉ። በያዕቆብ መልእክቱ ያዕቆብ ሲነግረን ምዕራፍ 2 ቁጥር 19 ላይ እንዲህ ይለናል። ያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለ፣ መልካም ታደርጋለ፣ አጋንንትም ደግሞ ይህን ያምናሉ አለ። ማን ያምናል? ይህንን አጋንንት ያምናሉ። በእግዚአብሔር እልውና አለወት በመፍጠር በመግዛት ይህቺ ምድር በማስተዳደር ኋላም ወደሚመጣው ዓለም እንደሚያሳልፋት አጋንንት እንኳን እግዚአብሔርን ያምኑታል አለማመን ከእግዚአብሔር ዘንድ ማነስ ነው ሁለተኛ ቅዱስ መጽሐፍ እንዲህ እያለ ነው የሚነግረን የማቴዎስ ወንጌል ምዕራፍ 8 ቁጥር 28 ላይ ኢየሱስ ክርስቶስ ሆይ የእግዚአብሔር ልጅ ካንተ ጋር ምን አለን ጊዜው ሳይደርስ ልታጠፋ መጣህን አሉት ይላል ጌታችን ወደ ጌርጌሶን ገብቶ ሳለ ነው ይህንን ያሉት ተመለከቱትና አጋንንት አሮባቸው የነበሩ ሙሉ አይምሯቸውን ተቆጣጥሮ ያስለፈልፋቸው የነበሩ ሰዎች ልክ ክርስቶስን ሲመለከቱት ኢየሱስ ክርስቶስ ሆይ ከአንተ ጋር ምን ጸብ ምን ክርክር አለን ልታጠፋን መጥ ጊዜያችን ሳይደርስ ልታጠፋን መጣህ አሉት ይላል። ጊዜያቸው ሲደርስ የሚያጠፋቸው ማን እንደሆነ ያውቃሉ? አያውቁም? ያውቃሉ። አያውቁም? ያምናሉ? አያምኑም? ይሄንን እምነት አለማመን ከአጋንንት በታች መሆን ነው። ከአጋንንት ተበታች መሆኑ። ይሄ አጋንንት ነው። አጋንንት ያምናሉ እንጂ በስራ አይገልጡትም። ሁለተኛው ደግሞ ቅዱስ አትናቴዎስ ሲነግረን ሁለተኛው እምነት የምትባል ደግሞ የክርስቲያኖች እምነት የምትባላለች። የክርስቲያኖች እምነት የምትባለው እንዴት ያለች እምነት ነው? እንዲህ ያለ እምነት ከእስራኤል እንኳን አላገኘውም፣ ብሎ ጌታ የመሰከረላት በእውነት እግዚአብሔር አምላካችን የምናምነው በሁሉ ነገራችን ነው። በሁሉ ነገር እርሱን በጥቂት ጥርጥር እንኳን ምእንደው አናምነውም ብለን የምንገልጠው አይደለም። እግዚአብሔር እግዚአብሔር እቺን ዓለም እንደፈጠረ እንደሚገዛት፣ እንደሚያስተዳድራት አሁንም እንደሚያስተዳድራት አንዳንድ ወገኖቹ ከፍለ የሚያምኑ ሰዎች አሉ። እግዚአብሔር እቺን ምድር ፈጥሯታል አሁን እናምናለን ግን አሁን ረስቷታል ብለው እንደ በድፍረት የሚናገሩ ሰዎችን እንሰማለን። እንደ ሰዓት ኢንቬንተር ወይም ሰዓትን እንደፈጠሩ ሰዎች ለምሳሌ አንድ ሰዓት አስገኝ ሰዓትን አስገኘ የእጅ ሰዓትን ከዛ በኋላ ግን ለእኛ ነው ተውልን አደለም ሲበላሽ እየመጣ ይጠግነንላል፣ እንዴ እግዚአብሔር ይቺን ዓለም አስገኝቷታል። ካለመኖር ወደ መኖር ከኢምንት ወደ ምንት አስገኝቷታል። አሁንም የሚያስተዳድሯት እግዚአብሔር ነው። ኋላም የሚያሳልፏት እግዚአብሔር ነው። ወንሴፎ ትንሣኤ ሙታን አደለም። ኋላም ከሞትን በኋላ መጥቶ ወደ እርሱ የሚወስደን እርሱ እንደሆነ ነግሮናል። እንዲህ ነው የሚለን ቅዱስ መጽሐፍ በኤፌሶን መልእክቱ ምዕራፍ ሁለት ቁጥር ሀያም ላይ ነግሮናል። በማቴዎስ ወንጌል ምዕራፍ ስምንት ቁጥር አስምርም ላይ እንዳለን ያቺን ሴት ሲመለከት ለክርስቲያኖች ምሳሌ አድርጎ አቀረባት። እንግዲህ ጌታ ሆይ እባክህን ስጠኝ አለችው ይላል። እርሱ ግን በብዙ ምሳሌ ሲያስተምራት ቆየና እንግዲህስ ውሾች ለባለቤት የተዘጋጀውን ሊበሉ አይገባም አላት። እርሷ ምን አለችው? አሁን ልክ ነህ አይገባም ነገር ግን ውሾች እኮ የቤት የባለቤትን ትራፊ ጥቂት እንዲቀምሱ አውቃለሁ አለችው ጌታ አደነቀና እንዲህ ብሎን ያደነቃት ያመሰገናትም ለክርስቲያኖች ምሳሌ ሲያደርጋት እንዲህ ያለ ታላቅ እምነት እንዲህ ያለ ታላቅ እምነት እግዚአብሔር ለባለቤቱ ከሚያደርገው ለቅዱሳኑ ከሚያደርገው ስለ ቅዱሳኑ ብሎ ለአጣን እንኳን የሚያደርገውን ምሕረት አምናለሁ በማለቷ ምን አለች እንዲህ ያለ እምነት እንኳን አማኝ ከምትባሉት ከእስራኤላውያን አላገኘሁም አለ። የክርስቲያኖች እምነት ይሄ ነው። በሁሉ ነገራቸው እንደው እግዚአብሔርም በሁሉ ነገራችን ነው የምናምነው። ልብ በሉ፣ ዛሬ እዚህ መሰብሰባችን ብቻ አይደለም። ከዚህ ከወጣንም በኋላ በሄድንበት ቦታ ሁሉ እግዚአብሔር ያያል፣ ደግሞ ጆሮቹ ወደኛ አሉ እያልን እግዚአብሔር የምንመካበት መጠጊያችን፣ እግዚአብሔር የምንይዘው መሸሸጊያችን፣ እግዚአብሔር ነገን የምናገኝበት መሰላላችን እግዚአብሔር ሕይወታችንን ሁሉ በእርሱ እጅ ላይ ሰጥተን የምንኖርበት ነው። አሁን ዛሬ ዝርወት ስለመጣ ብዙ አጠገባችን ላይ እኛን ለመውሰድ አፋቸውን ከፍቶ እንደሚጠብቁ አንበሳ በዙሪያችን ብዙ መናፍቃን፣ ብዙ የማያምኑ ሰዎች፣ ብዙ ከእኛ እምነት ውጭ ያሉ ሰዎች ሊኖሩ ይችላሉ። እኛ ግን እቺ ዝርወትን ብትገጥም ምን እንላለን? በሄርንበት ቦታ ሁሉ የሚጠብቀን የሚያኖረን የሚመግበን የሚያኖረን እግዚአብሔር ነው ብለን የምናምነው ክርስትና ነው ይህቺ ክርስትና ግን በምን የምትገለጥ ነች በሶስት ነገር ትገለጻለች ልብ ብለን ያት የመጀመሪያው ይህቺ እምነታችን በስራ የምትገለጥ ነች ከአጋንንት የምትለየው እምነት ይቺ ነው ቅዱስ ያዕቆብን አስቀድሞ የነገርን አጋንንት ያምናሉ ብሎ የነገርን እነርሱ በተግባር ስለማይፈጽሙት የአጋንንት እምነት ተብሏል የእኛ ግን በምን የሚተረጎም ነው በምግባር የሚተረጎም ነው። በስራ የሚተረጎም ነው። እግዚአብሔር አምላክ ወደ አንድያ ልጁን ወደ ምድር ሲልከው በፍቅር ኢየሱስ ክርስቶስ እስመ በፈቃዱ ወመስምረታው ወመንፈስ ቅዱስ በእሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደ እዚህ ምድር የመጣው ኢየሱስ ክርስቶስ ሁሉን ፈጽሞ አሰረ ፍኖቱንም ጥሎልን ሄዷል እንላለን። አሰረ ፍኖቱን ጥሎልን ሄደን እግዚአብሔር እኛ ደግሞ በአሰረ ፍኖቱ የምንከተልን ቅድም አነሳ ነው ያልሆነ ያልተደረገ ነገር በእኛ አልገጠመንም። በብሉይ ኪዳን ዝርወት ነበር፣ ብዙዎቹ ግን እግዚአብሔር ከመካከል የሚያጸና ሙሴን ሲያስነሳ እናያለን። ባህሩን እየከፈለ በደረቅ መሬት የሚያስኬድ ሙሴን ሲያስነሳ ተመልክተናል። እግዚአብሔር ለእኛም እንደ ሙሴ ያለ ሰው እንደሚያስነሳልን እናምናለን። በአዲሱ ኪዳንም ቅዱስ እስጢፋኖስ ባረፈ ሰዓት ክርስቲያኖች ሲበታተኑ በየቦታው ላይ አዳዲስ ቅዱስ እስጢፋኖሶች ይነሱ ነበረ። በነበሩበት ቦታ ሁሉ ፔላን ያስተዳድር የነበረውን ታላቁን ሊቅም ስናነሳው ከእነርሱ ጋር ተነስቶ የነበረችውን ቤተክርስቲያን ግን አብርቶላት ነበር የሚኖርላት እነ ጵርስቅላንም ብናነሳቸው ሌሎቹንም ቅዱሳን ብናነሳቸው ከመካከል የሚነሳ ነበር። ልብ በሉ ከዝርበቱ ኋላ እግዚአብሔር እንደሚያስነሳ፣ ይህችን ግን በስራ እየገለጠ እኛ ላለንበት ኮንዶሚኒየም አካባቢ እኛም ቅዱስ እስጢፋኖሶች ሆነን መወለድ አለብን። ሌላ አይደለም ከእኛ የሚጠበቀው እኛ ጸንተን እንድናጸና እንጂ እኛ ደንግጠን የምንሸሽ መሆን የለብንም። በተሰጠችን ቦታ ላይ አካባቢያችን ላይ ያን ጊዜ በክርስትናው ሲሮጡ ሲሯሯጡ ለነበሩ ኪዳኑ ላይ የማይጠፉ ቅዳሴው ላይ ከፊት ተሰላፊ ለነበሩ በሰንበት ትምህርት ቤት አገልግሎት ምን ላድርግ እያሉ ከፊት ለፊት ይገኙ የነበሩ ክርስቲያኖች በብዙ ዝለት ከቤተ ክርስቲያን ሲርቁ ስንመለከታቸው በብዙ ድካም አይ ሰንበት ትምህርት ቤትማ ካሁን በኋላ አምደ ሃይማኖት እንጂ ሌላ ምን ሰንበት ትምህርት ቤት አለ? ብሎ ድካም ገጥሟቸው ወደ ኋላ ሲሄዱ እንደነ ቅዱስ እስጢፋኖስ ግን መቆም ያስፈልጋል። የዛሬቱን ግብፅ ግብፅ አድርጎ የግብፅ ኦርቶዶክስ ተዋህዶ ቤተክርስቲያንን አድርጎ እንደ አዲስ ሰራት የተባለት ዳግማዊ ማርቆስን ጊዮርጊስ ሀቢብን መሆን ያስፈልገናል። ለቤተክርስቲያናችን ክርስቲያናችን ሁላችንም ብሔርንበት ቦታ ሀቢብ ጊዮርጊስ ህፃናትን ብቻ ወሰደ ይላል ካስተማራቸው ህፃናት መካከል ሁሉም ለጵጵስና ለፕትርክና ደርሰውለታል። ሁሉም ወስዶ አሁን ያለችው ግብፅ ቤተ ክርስቲያን ጠፋች አበቃላት በተባለ ጊዜ ህንድ ቤተ ክርስቲያን አበቃላት በተባለ ጊዜ ታድሶ ገብቶ ለሁለት በከፈላቸው ጊዜ እነ ታላቁ ቶማስን አስነስቶላቸው አሁን ያለችውን ቤተ ክርስቲያን ከቅዱሳን እህቶቹ ጋር ከሴቶች እህቶቹ ጋር ሆነው ከሚበሉት ሩዝ አንድ እፍኝ ለቤተ ክርስቲያን ያመጡ ነበር ይላል። ያችን እፍኝ ሩዝ በቤታቸው እያኖሩ የነበረውን አስቀምጠው አሁን ህንድ ቤተ ክርስቲያን ራሷን የቻለች ከአራት በላይ ዩኒቨርሲቲ፣ ከአስራ ሦስት በላይ ሆስፒታሎች፣ የተለያዩ አይነት ኢንፍራስትራክቸር ገንብተው ኦርቶዶክሳውያን ራሳቸውን አጽንተው ኖሮታል። እኛም ለቤተ ክርስቲያናችን አዲሱ ቶማስ መሆን ያስፈልጋል። እንዲያማ ስታደርጉ ነው ነገሥታትን ድል የምትነሷቸው አለ ነገሥታት የተባሉ በብዙ ይተረጉማል ዮሐንስ አፈወርቅም አንስቷቸዋል የዘመናችን ነገሥታት ብዙ ነገር ነግሶብናል ብዙ ነገር ነግሶብናል ይሄ ግን የመጀመሪያ በምን ይገለጥ አለ በስራ ይገለጥ አይዟችሁ ጥቂት ጊዜ ነው ያለን አምድ ሃይማኖት እናት ሰንበት ትምህርት ቤታችን አይደለም ለእኛ ኢትዮጵያ ውስጥ ለሚገኙ ሁሉ ሰንበት ትምህርት ቤቶች ቀዳሚ ሆና መስመር አስምራለች ብዙዎች በዚህ መስመር ተራምደው ዛሬ ሰንበት ትምህርት ቤታቸውን ሰንበት ትምህርት ቤት አድርገው አቁመዋታል ብዙዎች የእኛን ሰንበት ትምህርት ቤት አምድ ሃይማኖትን መንገድ ተከትለው ካለማመን ወደ ማመን ብዙዎችን ደምረውባታል ብዙዎችን በሃይማኖት አጽንተውባታል ብዙዎችን በሃይማኖት ጥዋን አድርገው ለጵጵስና ለጵትርክና የደረሱትን ወልዳለች እንኪያስ እንዲያ ከሆነማ ድል የምንነሳባትን እምነት ይዘናል ይህችን እምነት በምን እንገልጣታለን በስራ እን ገልጣታለን ቅዱስ ጳውሎስ ኤፌሶን ክርስቲያን ለኤፌሶን ክርስቲያኖች በምዕራፍ ሁለት ቁጥር ላይ እንደነገረ። ሁለተኛ ይቺ እምነት በተስፋ ያለች እምነት ነች። በምን ያለች እምነት ነች? በተስፋ ያለች እምነት ነች። ተስፋችንን ከእግዚአብሔር የምንቀበልባት እምነት ማለት አይን ያላየውን ወይም ከአይን በላይ የሆነውን የረቀቀውን ነገር ከአይምሮ በላይ የሆነው መጨበት የማይችለውን ነገር የሚያስረዳ ነው ብሎ ቅዱስ ጳውሎስ ራሱ ነግሮናል በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ እንዲህ ነው የሚለው፣ እምነት አለ ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር እንድንረዳ አድርጎ የሚያስረዳን ነው አለ። ይህቺን እምነት መያዝ ያስፈልጋል። ነገስታትን ድል የምንነሳበት እምነት፣ ይህቺ በተስፋ ያለች እምነት ነው። ይህቺ እምነት በተስፋ የምትጠበቅ እምነት ነች። አይዞን፣ አሁን ያለው ነገር ጥቂት ጊዜ ነው። ይችን ጥቂት ጊዜ እግዚአብሔር ያሳልፈናል። በተስፋ ግን ያቺን እንቀበላለን ብሎ ማመን ያስፈልጋል። ሶስተኛው በተስፋ ስንጠብቀው እግዚአብሔርን ደግሞ ይህችን ምን ያደርግልናል? ይህችን በፍቅር ህይወት የምትኖር ነች ይች ተስፋ። አሁን ኢትዮጵያውያን ስለ እምነት ስለ ተስፋ ለእኛ የሚነገረ፣ ሆኖ አይደለም ከምኒልክ የዘለለ ለእኛ የሚነገረን ማንም ሊነግረን የሚችል የለም። እግዚአብሔር አለ በቸርነቱ እስካሁን ጠላትን አጥፍቶ አገርን አስፍቶ አኖረኝ። አባቶቻችን ነገስታትን ድል የነሱ በእምነት በእውነት ስሙን መከታ አድርገው። እኛ አሁን ብንሆን ምን ነበር የምንለው? ጣሊያንን ብናሸንፍ አይደለም ያለን ሜካናይዝድ ጦር አይደለም የምንለው አይደለም? እነሱ ምን አሉ? እግዚአብሔር ከፊቱ የሚቀድመው እግዚአብሔር ነው። ከእርሱ ሌላ ዋስ የላቸውም፣ ጠበቃ የላቸውም። የሚያስተዳድረን ቅዱስ ዳዊትም ተናገረ፣ እግዚአብሔር አገርን ካልጠበቀ በቀር እንዲሁ ወታደር እንዲሁ በከንቱ ይደክማል ሲናገሩ እንዲያሉ ይኸው እግዚአብሔር በቸርነቱ እስካሁን ጠላትን አጥፍቶ አገር አስፍቶ አኖረኝ እኔም እስካሁን በእግዚአብሔር ቸርነት ገዛው። በማን ቸርነት? በጉልበት አይደለም የገዛሁት፣ በወታደሬ ብዛት አይደለም የገዛሁት፣ ወይም ህዝቡ ሞኛ ሞኝ ሆኖ እሺ ስላል አደለም የገዛሁት፣ በእግዚአብሔር ቸርነት ገዛው። እውነት ነው፣ በእግዚአብሔር ቸርነት ገዙ። ዘመናቸውን ማጥናት ያስፈልጋል። እዛ መሄድ ስላልፈለግኩኝ ልመለስ። ደግሞ አለ፣ ከእንግዲህ ብሞት ሞት የሁሉ ነውና ስለ እኔ ሞት አላዝንም። ምን ማለት ነው? ወንሴ የእፎ ትንሣኤ ሙታን ያለውን የእግዚአብሔርን ቃል አምኜ ይዣለሁ። ከአምስቱ አማደ ምስጢራት አንዱ። ብሞት ለእኔ ሞት ብርቅ አይደለም፣ እግዚአብሔር ያስነሳኛል። የሚቻለኝም በጎ ስራ ሰርቻለሁ። ከቅዱስ ቁርባን ተለይቼ አላውቅም። ከባታ ማርያም ከቅፋ ወጥቼ አላውቅም። ብሞት የምሞተው ለእኔ አይደለም፣ ሞት አያሳዝነኝም። ሞትን የምፈራ አይደለም፣ በትንሣኤ ክርስቶስ የሚያስነሳኝ ነኝ። አሁን ነገስታትን ድል የነሱት በዚህ እምነታቸው ነው። የሚያሳዝነኝ ሞት አይደለም። ደግሞም እግዚአብሔር አሳፍሮኝ አያውቅም። ይቺ ደግሞ ጥራት ትባላለች። እግዚአብሔርን ሲያምኑ ከነ ሙሉ ነገሩ ነው። አይ እንዲ ቢሆን እንዲ ቢሆን አይደለም። ታክሲ ሹፌር እንኳን ሲነዳ፣ አይ እንደው አይችልም ይገለብጠኛል ብለን ለጥቂት አንጠራጠረውም። እግዚአብሔርን እንዴት ከአንድ ተራ ታክሲ ሹፌር አሳንሰን እናየዋለን? በባህር ስንሄድ እንደው ተገልብጦ እንዲሁ ገብቼ ብለን አንጨነቅም። ካፒቴኑን አምነን እንገባለን። ምናዋ እግዚአብሔር እንዲ ጥቂት ብናምነው አሳፍሮኛ አውቅም። ጥባት ነች እቺ። በእውነት ነገስታትን ድል የነሱበት ጥባት ይቺ ነች። አሳፍሮኛ አውቅም። እንዲማለ ደግሞ ዝቅ ብሎ አሁንም ያሳፍረኛል ብዬ ምን አልንም፣ አልጠራጠርም። እምነት የፍጹም ነች። የሰናፍጭ ቅንጣት ማለት እቺ ነች። ንቅ ጉድለት የሌለባት በእውነት ከእንደዚ ያለ አባቶች ሌላ ማን ምስክር ይምጣልለኛ ማን ይምጣልን? በዘመናችን በእውነት እግዚአብሔር የዘመን እንደሚመጣው ቆይ ሆነ አድዋን ከኛ ቀደም አድርጎ ይሰራት ማን ያውቃል? እኛ እኮ ምልክት እኮ አለን እኮ። አሳፍሮኝ ያውቅም አልጠረጥሮም። ደግሞም አለ፣ አሁንም አገርን የሚያጠፋ እኔ የምጣለው ሰው ምን ስለሚያደርገኝ ነው አለ። ሀገሬን ስለሚያጠፋ ሀገር ስጠፋ አብሮ የሚጠፋ ሃይማኖት ነው። ዘመናችን ይነግረናል። በፊት እግዚአብሔር የወሰነልንን ባህር አልፎ መጥቷል። እግዚአብሔር የሰጣችሁ መንደር ይሄ ነው አለን። ከዚህ አልወጣንም፣ አልሄርንበትም። ራሱን የመጣው አልገፋንም፣ እሱን የገፋን ዘመናችን የሚነግረን ይሄ ስለሆነ እግዚአብሔርን አልጠረጠረውም። ይኸው ገፍቶብኝ መጣ። ታዲያ ሃይማኖት ሊያጠፋ ነው፣ ሀገር የሊያጠፋ ነው። ምን ላድርገው? እንኪያ ስገጥመው አለው አለ። ከዛስ ዝቅ አለና እንዲህ አለ፣ እኔም የሀገሬን ከብት ማለቅ የሰውንም መድከም አይቼ እስካሁን ዝም ብለው። አያችሁ አባቶቻችን ትግስት ብጣላ ህዝቤ ደክሞብኛል፣ በብዙ ረሃብ በብዙ ጭንካር ውስጥ ነበረ። ለሱ ብዬ ታግሸዋለሁኝ፣ ግን እሱ አልሰማም አለኝ። ትግስት ታስፈልጋለች በእምነት ውስጥ። እስካሁን ዝም ብለው ደግሞ እያለፈ እንደ ፈልፈል መሬት ይቆፍር ጀመረ። አሁን ግን በማን ረዳትነት ይላል? በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም አለበቃ እችኛዋን ቃል እንዲሁ ማለት ያስፈልጋል። ማርያም አሁንም ሀገሬ አንድ ሃይማኖት ሰንበት ትምህርት ቤቴን አሳልፍ ያልሰጠውም ማለት ያስፈልጋል። እግዚአብሔር ሲናገሩ እነሱ በእግዚአብሔር ረዳትነት ሀገሬን አሳልፍ ያልሰጠውም። አዎ ይታወቃል፣ ለምን ዝርወት እንደታወጀብን አምደ ሃይማኖት ሰንበት ትምህርት ቤታችን እግዚአብሔር በረዳም መቀር አንሰጥም ማለት ያስፈልጋል። ለባካችሁ በወን የምቻ አይደለም በእምነትም ጭምር ታላቁ መልአክ ቅዱስ ገብርኤል ስለ ጠራን። ምናሉ ንጉሥ ምኒልክ በእግዚአብሔር ረዳትነት ሀገሬን ፈጽሞ አልሰጥም አለ። በእግዚአብሔር ረዳትነት ሃይማኖቴን አልሰጥም ማለት ያስፈልጋል። በእግዚአብሔር ረዳትነት ሰንበት ትምህርት ቤት አገልግሎቴን አልሰጥም ማለት ያስፈልጋል። በእግዚአብሔር ረዳትነት ቤተ ክርስቲያኔን ቅዱስ ገብርኤል፣ ቅዱስ ስባታን አልሰጥም ማለት ያስፈልጋል። ዝቅ አለና እንዲህ ነው የሚለው አሁንም ደግሞ በእግዚአብሔር ረዳትነት አገሬን አሳልፌ አልሰጠውም። የሀገሬ ሰው አለ እስካሁን አልበደልኩህም። እቺ ምንድነች? ህዝቡን በደም ምስክርነት ብዙም ተበድሎ ቢሆን ስለ ሀገር ነውና ይቅር ትለኛለህ፣ ነው። እስካሁን አልበደልኩህም፣ አንተም እስካሁን አላስቀየንከኝም። ጉልበት ያለ በጉልበት እርዳኝ፣ ጭን ሰንበት ትምህርት ቤቱ የምትለው ነው። ጉልበት ያለ በጉልበት እርዳኝ፣ ጉልበት የሌለ ግን ለልጅ ለሚስት ለሃይማኖት ስትል በጸሎት አግዘኝ፣ በጸሎት አግዘኝ። ወስልት የቀረ እንደሆን ግን ኋላ ትጣላኛለህ አልምርህም አሸንፌ መምጣት አይቀርም ማን ስለሚመራኝ አሸንፌ መምጣት አይቀርም ወስልተ ፈርተ ደክመ ቤት የተኛ ወስልተ የቀረ እንደሆን ግን አልምርህም አንተ ልተኛ ትችላለህ ማሸነፌ ግን ምንም ጥርጥር ውስጥ የለውም ነው አይ እምነት እንዲህ ያለ እምነት እግዚአብሔር ለውላችን ያደለም በእውነት አሸንፌ እመጣለሁ ግን አልምርህም የተመለስኩም እንደሆን አለ ማርያምን ለዚያ አማላጅ የለኝም አለ። ማምላክ ወላዲት አምላክ ድንግል ማርያም ተጠራች ነጠቅ ላይ ሌላ ማርያምን አልምርህም ምለው ምለው ተገንዝቶ ማርያምን ካሉ ማዕተብ ነች እሷ። በእውነት ማዕተባችን ድንግል ማርያም እርሷነች ማዕተባችን እርሷን ይዘው ወጡ፣ ሄዱ። በአንድ ቀን ቅዳሴውን ለሊት አስቀድመው ዘጠኝ ሰዓት ገቡ፣ ጨረሱ። ጣሊያንን የሚያህል ለአለም ለአገር የሚያስፈራ የሚያሸብረውን ያንን መንግሥት ተብዬ በአንድ ቀን ነው ድል አድርገው የመጡት። በአንድ ቀን ሌላ ዓለም አርባ ዓመት ታግሎ ያልጣለውን በአንድ ቀን ጊዮርጊስን ከፊት እያስቀደመ፣ ፀሐፊዎቻቸው በመጽሐፋቸው ደጋግመው እንደጻፉት እነ ፓንክረስም እንደነገሩ ደጋግመው እንደጻፉት እኛን ያስቸገሩን ኢትዮጵያውያን አይደሉም። በአካፋ እንዴት እናሸንፋለን? በዶማ እንዴት ያሸንፋል? ሰው ጦርነት ወጥቶ እንጨት ይዞ ይወጣል? ይዘው ወጡ። ግን ማን ቀደም አለ? ጊዮርጊስ ቀደም አለ። ከፊት ለፊት ያ ነጭ ፈረስ ላይ ቁጭ ብሎ ከፊት እየመጣ ይገለን የነበረው እርሱ ነው አሉ። ጊዮርጊስን ይዘን ነው የምንወጣው። አሁን ጸብ ሲባል አይምሯችን ላይ ምድራዊ ጸብ እንዳይመጣባችሁ እሺ። ይሄ ጸብ በምድር የተደረገው ጸብ ለእኛ ቅዱስ ጳውሎስ እንደነገረን ጸባችን ከስጋውያን ከደማውያን ጋር አይደለም። ግን ከማን ጋር ነው አለ ከዲያብሎስ ጋር አያችሁ። ከዲያብሎስ ጋር በዙርወት በሄድንበት ቦታ ጸባችን ከዲያብሎስ ጋር ነው። ዲያብሎስ 7517 ዓመት የሥራ ልምድ ያለው ነው። ከእሱ ጋር እንችለው የምንችለው ከማን ጋር ስንጋጠው ይዘን ስንወጣ ነው? ከእግዚአብሔር ጋር ከመልአኩ ቅዱስ ገብርኤል ጋር ከታላቁ መላክ ከጊዮርጊስ ጋር ከእነርሱ ጋር ስንወጣ ነው የምናሸንፈው። ለዚህ ምስክሬ ማናት? አለ ለዚህ ምስክሬ ማናት? ማርያምን እንዳለ ማርያም ቀድማለት አሸንፎ መጥቷል። እንግዲህ እነርሱ በእምነት ነገስታትን ድል ነሱ እንደተባለ፣ ነገስታት የተባሉ ፍትወታት ኃጢአትን፣ ፍትወታትን ደግሞ የሰውነታችንን ሁሉ ፍላጎት፣ ዝሙቶች ከእግዚአብሔር የሚያርቅበትን ኃይል እምነት ይዘን ድል እንድንነሳቸው ታላቁ መልአክ ቅዱስ ገብርኤል ሁላችንም ይርዳን።